አሰላሙ ዐለይኩም። ይህን ታሪክ ሰምታችሁ በእርግጠኝነት ትጠቀሙበታላችሁ። ስለዚህ እስከ መጨረሻ ድረስ አዳምጡት። እንዲሁም ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩት። አብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳህ ከባልደረባዎቹ ጋር ሆነው ወደ ውጭ ወደ ጫካ ይወጣሉ። በዛ ሰዓት ፍየል የሚያግድ አንድ እረኛ ያገኛሉ። ያንን እረኛ ለመፈተን ብሎ አብዱላህ ኢብኑ ዑመር ጥያቄን ይጠይቀዋል። እንዲህ በማለት ነበር ጥያቄውን የጀመረለት፣ አንተ እረኛ ሆይ ከነዚህ ፍየሎች መካከል አንዱን ፍየል ሽጥልኝ ይለዋል። ከዛም ያ እረኛ እነዚህ ፍየሎች እኮ የኔ አይደሉም የአሳዳሪዬ ናቸው፣ አሳዳሪዬ ደግሞ አልፈቀደልኝም በማለት ለአብዱላህ ብን ዑመር ይነግረዋል። ይህ ባሪያ ማለት ነው። ከዛም አብዱላህ ኢብኑ ዑመር ታዲያ ፍየሎች ያንተ ባይሆኑስ ሰውየው ጋር ማን ያደርስለታል? ሰውየው ማያየህ ከሆነ ምን ችግር አለው ብለህ ብትሸጥልን አንዷን ሽጠህልን በኋላ ሰውዬው ጋር ስትሄድ ያው ቀበሮ ወይም ደግሞ ተኩላ በላብኝ በማለት ብታሳብብ ምን ችግር አለው? በማለት አብዱላህ ብን ዑመር ፈተናን አቅርቦለት ነበረ። ሰውዬው ሳያቅ ዝም ብለህ አንዷን ሽጥልኝ ስጠኝ ይለዋል። ከዛም በኋላ ያ ሰውዬ ያባሪያ ያፍየል እረኛ የሆነ ሰው ከሱ የማይጠበቅ የሆነ ከአፉ አወጣ፣ እንዲህም አለ ለአብዱላህ ብኑ ዑመር። አብዱላህ ብን ዑመር ማን እንደሆነ አያውቅም ያግለሰብ። ከዛም እንዲህ አለ ያ ሰውዬ ባያይኝ እንኳን የኔ አሳዳሪ ባያይኝ እንኳን የኔ አለቃ

ስታስቡ ስታቀዱ ስታልሙና ወደዛ ስትሄዱ እኛ አብረናችሁ ያወቅን ቢሆን እንጂ ፈጽሞ እኛም ማናቀውን ነገር ልታደርጉ አትችሉም የሚለውን አንቀጽ ይህ ባሪያ ይህ ግለሰብ አውቆታል ማለት ነው። ሱብሃንአላህ። ከዛም አብዱላህ ብኑ ዑመር እያለቀሰ ወደ ኋላ ዞራልና መንገዱን ቀጠለ። መንገዱን በሚቀጥል ሰዓትም በአፉ እንዲህ እያለ ይደጋግም ነበር። አይነላህ ያ ባሪያ የመለሰውን መልስ እየደጋገመ ማለት ነው። አላህ የት አለ፣ አላህ ይመለከተኛል፣ አላህ እኮ ያየኛል የሚለውን እየደጋገመ አብድላህ ብኑ ዑመር ወደየት ሄደ? ወደ አሳዳሪው ወደ አለቃው ሄደ ማለት ነው። አለቃው ጋ ሲደርስ ታዲያ አብድላህ ኢብኑ ዑመር ባሪያህን ሽጥልኝ ያን ፍየል እረኛ ለኔ ሽጥልኝ በማለት ይጠይቀዋል። አብዱላህ ኢብኑ ዑመር ከዛም ሰውየው በጣም ደስተኛ ሆነና እሺ ምንም ችግር የለውም በማለት ለአብዱላህ ብን ዑመር ይሸጥለታል። አብዱላህ ኢብኑ ዑመርም ያቺን የሸጠበትን የገዛበትን ወረቀት ይዞ መጣና ማስለቀቂያውን ወረቀት ይዞ መጥቶ ከዛ ከፍየል እረኝነት አስወጠው። ካስወጠውም በኋላ እነዛን ፍየሎች ገዝቶ ለሱ ሰጠውና ገንዘቡም ያንተነው ነው፣ አንተም ነፃ ነህ፣ ከዚህ በኋላ የአላህ ባሪያ እንጂ የሰው ባሪያ አትሆንም በማለት ነፃ

መሰክሩበት ይችሉ ነበር ማለት ነው። ይህን ጊዜ ነው ልንፈራ የሚገባን፣ ሰዋየን አላየን እያልን የምንሰራቸው ስራዎች ፈጽሞ ሊያዋጡን ስለማይችሉ ማለት ነው። ውድ ወንድም እህቶቼ፣ አሁንም ይህ ቪዲዮ በጣም ጠቃሚ ስለሆነ ብዙዎች ጋር እንዲደርስ ሼር ማድረግን እንዳትረሱ፣ ላይክ በማድረግና እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን በየጊዜው የምንለቃቸው እንዲደርሷችሁ ምልክት እንዲደርሳችሁ ያሆናልና በዚህ እንድትተባበሩ እጠይቃችኋለሁ። በረሱል ሰለላሁ ዐለይሂ ወሰለም ላይም ኮሜንት መስጫ